የጠዋት ገበያ ሰዓት ላይ ደርሰናል። ብሩክታዊት አስራት ቀደም ሲል ያስተዋወቀቻችሁና ሌሎች ጉዳዮችንም የምታደርሳችሁ ይሆናል። ብርክት መቀጠል ይችላል። አመሰግናለሁ። እንደምናድራችኋል፣ ተመልካቾቻችን በድጋሚ ከጠዋት ገበያ መረጃዎች ጋር ብሩክታዊት አስራት ነኝ። ወደ ቀዳሚ መረጃዎችን እለፍ። በሀገራችን በግብርናው ዘርፍ የሚደረግ ኢንቨስትመንት አዋጭና ሁሉንም ወገን ተጠቃሚ የሚያደርግ መሆኑ ይታወቃል። በዘርፉ ከተሰማሩ የግል ተቋማት መካከል ሙዝን በትላልቅ እርሻዎች በማምረት በአመት እስከ 8 ሚሊዮን ዶላር የውጭ ምንዛሬ የሚያስገኘው ኦሞቲክ ቢዝነስ ግሩፕ ይጠቀሳል። ባልደረባችን አሚር ጌቱ በአርባ ምንጭ ከተማ በሚገኘው የኩባንያው የሙዝ እርሻ ቅኝት አድርጎ የሚከተለውን ዘገባ አዘጋጅቷል። ተከታትለን መለስ አርባ ምንጭ አካባቢ በተለይ በሙዝ ምርታማነቱ የሚታወቅ ስፍራ ነው እና እዚያ አካባቢ ላይ በሙዝ ምርታማነት በስፋት እንግዲህ ውጤታማ ከሆኑ የሙዝ አምራቾች መካከል አንዱ የኦሞቲክ የሙዝ የእርሻ ስፍራ ላይ እንገኛለን። ዳዊት ዋሲሁን እባላለሁ የኦሞቲክ ቢዝነስ ግሩፕ ኮሚኒኬሽን ስፔሻሊስት ነኝ። መልካም ኦሞቲክ ቢዝነስ ግሩፕ በተለያዩ የስራ ዘርፎች ተሰማርቶ የሚገኝ ካምፓኒ ነው፣ ግዙፍ ትልቅ ካምፓኒ ነው። ይህ አሁን የምንገኝበት እርሻ ከኦሞቲክ አራት እርሻዎች አንዱ ሲሆን የሚገኘው በዚሁ አርባ ምንጭ ነው፣ የሚገኘው የሙዝ ምርታችንን የምናመርትበት ነው። በምን ያህል ሄክታር ላይ ያረፈ ነው ይሄ? ይሄ አሁን የምንገኘው ትንሹ እርሻችን ነው። ሰላሳ አምስት ሄክታር ነው። የማምረት አቅማችሁ ምን ያህል ነው? አሁን የማምረት አቅማችን በዚህ በ34 ሄክታሩ እስከ 30 ትራክ 28 እስከ 30 ትራክ ፐርመንስ በአንድ ወር ውስጥ የማምረት አቅም አለን። ያ 1000 ሄክታሩ ደግሞ ገና በቅርብ የጀመረ ነው፣ ገና ፕሮሰስ ላይ ያለ ነው። ግን ሙሉ ለሙሉ እሱ ሲያልቅ ከፍተኛ መጠን ያለው ሙዝ ማምረት እንችላለን። ወደ ውጭ ገበያስ ምን ያህል ትልካላችሁ? በከፍተኛው ሲዝን በቀን ከ10 ትራክ 12 ትራክ ድረስ እንልካለን፣ ግን በዝቅተኛ ሲዘን ደግሞ በቀን እስከ 5 ትራክ 3 እና እስከ 4 ከ3 እስከ 5 ትራክ እንልካለን ማለት ነው። አሁን በመኪና ነው እያስረዳኝ ያለው። ወደ ገንዘብ ሲቀየር ምን ያህል ይሆናል? ወደ ገንዘብ ሲቀየር እንዳልኩ ዝቅተኛው ሲዝን ላይ እስከ 5 ሚሊዮን ዶላር መስራት ችለናል። በትልቁ ሲዘን ደግሞ ከፍተኛው ዶላር ድረስ መስራት ችለናል። ይህንን ዘርፍ ኮሜርሻላይዝ በማድረግ በኩል በፓኬጂንግ እና ፕሮሰሲንግ ላይ ብዙ ክፍተቶች እንደሚታዩ ይነሳል። ና እንደው እነዚህን ክፍተቶች በመሙላት በኩል በእናንተ በኩል ምን እየተሰራ ነው? ከዘርፉ ሀገራችን መጠቀም ያለባትን ያህል የተጠቀም ይቻለላ አንደኛው ትኩረት ነው። ሁለተኛው ህገወጥ ንግድ ነው። በኤክስፖርቱ ዘርፍ ትልቅ የህገወጥ ንግድ አለ። አሁን በህጋዊ መንገድ ኤክስፖርት የምናደርገውን በህገወጥ መንገድ እያደረጉ ዶላሩንም በህገ ወጥ መንገድ ስለሚያገኙት በጣም በርካሽ ዋጋ ገበያ በማበላሸት ትልቅ ስራ ይሰራል። መንግስትም ከእነሱ ምንም የሚያገኘው የለም። ገበያውም በህገ ወጦች ስቴብል እንዳይሆን ይደረጋል ማለት ነው። እነዚህን ችግሮች መቅረፍ ከቻለን፣ ሀገሪቷ ከዚህ ከዘርፉ በጣም ትልቅ ገንዘብ ማግኘት ትችላለች። በአራቱ አራቱ የኦሞቲክ እርሻዎች ወደ አንድ ሺህ የሚጠጉ ሰራተኞቻችን አሉ። እዚህ አሁን አርባ ምንጭ የሚገኘው ሰላሳ አምስት ነጥብ አምስት ሄክታሩ ላይ የሚሰሩ ወደ ሁለት መቶ የሚጠጉ የአካባቢ ተወላጆች፣ እንዲሁም የኦሮሞ ኮሚኒቲዎች እዚሁ አካባቢ ያሉ አቡሎ የሚባል መንደር እነሱ ናቸው። እዚሁ አካባቢ ልጆች ናቸው የስራ እድሉ ተጠቃሚዎች ማለት ነው። ሽታሱን ብሪቱ አየለ እባላለሁ የዚህ አካባቢ ተወላጅ ነኝ። በኦሞቲክ የቡና እርሻ ሁለገብ ሠራተኛ ነኝ። እዚህ ቦታ ላለፉት አምስት ዓመታት ሠርቻለሁ። በተፈጠረልኝ የስራ ዕድልም ተጠቃሚ ሆኛለሁ። ታሱንስ አለሙ አንኮ። አለሙ አንኮ እባላለሁ የዚህ ማሳ አስተባባሪ ነኝ። እዚህ እርሻ ላይ ስምንት ዓመት ሰርቻለሁ። እኔና ጓደኞቼ በተፈጠረልን የሥራ ዕድል እየተጠቀምን ነው። ማለት ነው። ለምሳሌ ይሄ አሁን ለኤክስፖርት ስታንዳርድ ደርሷልና መቁረጥ ይቻላል። ይሄ ሲቁረጥ ጋሺ ለዚህ አሁን የደረሰ ሙዝ ነው ማለት የደረሰ ሙዝ ነው። አሁን ይሄ ለሀገር ውስጥ ምናልባት ያልደረሰ ሊመስል ይችላል። ለሀገር ውስጥ ምርት ግን እንደነገርኩ የ ሶማሌላንድ ገበያ እንደዚህ አይነት ሙዝ ነው የሚፈልጉት። የተወሰነ ማቹራ አድርጓል፣ መስመር አለው በጣም ያለው ፈረ ክብ ቢያልሰራ ማለት ነው። አሁን ሀገር ውስጥ እኛ ደረሰ የምንለው በጣም እኛ የምንወደው ኢትዮጵያውያን ተለቅ ያለ እንደዚህ አይነት ሙዝ ነው። ሶማሌላንድ ግን ይሄ ነው። የግብርናው ዘርፍ ይሄ የሙዙ ምርት ትኩረት የሚሰጠው መንግስትም ትልቅ ውጭ ምንዛሬ ማግኘት ይችላል፣ በቤቷ ማግኘት ይችላለች። ለምን ትኩረት እንዳልተሰጠው እኛ በካምፓኒ ደረጃ ብዙ ሞክረናል። የመንግስት ጣልቃ ገብነት ይፈልጋል። ኤንጂዎች፣ በዚህ ዘርፍ ላይ ያሉ ተቋማት ጣልቃ ገብነት ያስፈልጋል። በጣም ትልቅ ትልቅ ስራ ይፈልጋል። ያ ከሆነ ግን ትልቅ ገንዘብ ማግኘት ይቻላል። ለብዙዎችም ስራ እድል መፍጠር ይቻላል። አርባ ምንጭ አካባቢ በተለይ በሙዝ ምርት በጣም የሚታወቅ ቦታ ነው። ከአርባ ምንጭ ደግሞ እዚህ የኦሞቲክ የሙዝ ማሳ ከመጀመሪያው ጀምሮ እስከ ለመብል ዝግጁ እስኪሆን ድረስ ባለው ሂደት ያው ያለውን ነገር አስቃኝተን ና ከልብ እናመሰግናለን። አቶ ጀማል አህመድ ይባላሉ የንግዱን ዓለም የተቀላቀሉት የመኪና መለዋወጫዎችን በማስመጣት እንደነበር ይናገራሉ። በሚቀጥሉት ዓመታት የምግብ ዘይት በማስመጣትና በሌሎች ዘርፎች ተሰማርተው ስኬታማ መሆን ችለዋል። አሁን ላይ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ የሆኑት አቶ ጀማል የራሳቸውን የንግድ ተቋማት ጨምሮ አርባ አምስት ድርጅቶችንና ከሰባ አራት ሺህ በላይ ሰራተኞችን እያስተዳደሩ ይገኛሉ። በቅርቡ በሞሮኮ በተካሄደው ስነ ስርዓት የ2024 የአፍሪካ የዓመቱ ምርጥ የቢዝነስ አመራር ሽልማትንም አግኝተዋል። የባለሀብቱን የስኬት መንገድ ከራሳቸው አንደበት ተከታትለን መለስ ጀማል አህመድ ባላለው የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ነኝ። የሚድሮክ ኢንቨስትመንት ግሩፕ ውስጥ የኔም ድርጅቶች አሉበት። ንግድ ውስጥ ነው ያደግኩት። አባቴ በጣም ትልቅ የሸቀጥ አከፋፋይ ነበሩ። መርካቶ፣ ተክለ ሃይማኖት የነበረ ማከፋፈያት ሱቃችን ላይ ነው ያደግኩት። ሀይ ስኩል ጨርሼ ለከፍተኛ ትምህርት ለመሞከር ወደ አሜሪካ በሄድኩበት ቤተሰብ ውስጥ በተፈጠረ ችግር እናቴ ወደ ሀገር እንድመለስ እና ቤተሰቡን እንዳግዝ ጠርታኝ እኔ ዘጠነኛ ልጅ ነኝ ግን አስራ ሁለት ነን እኛ ሰው። ኃላፊነቱን በሃያ ዓመቴ የተቀበልኩት አባቴ በልጅነቴ ያረፉት። ስለዚህ በሃያ ዓመት ስጀምር እየነበረን የአባቴ ድርጅት በእሳት ወድሞ ነበር። በኋላም ያለውም ሀብት ብዙ ተዘርፎ ነበር እና እንደ አዲስ መጀመር ነበረብን እና ስራ የጀመርኩት ከዱባይ የመኪና እቃ በማምጣት ነው። አይ ቲንክ የመጀመሪያው ነኝ ብዬ አስባለሁ ከግል የቶዮታ እቃዎችን በጅምላ አምጥቶ ማከፋፈል። የጉምሩክ አሰራር ስርዓት አልነበረም። በጣም የተለያየ ዋጋ ለተለያየ ሰው ይሰጥ ነበር። ከኮንትሮባንድ የሚገባ ብዙ ነበር፣ ከወደብ እቃ ይጠፋ ነበር። ስለዚህ ራሴ ከምጽዋ ጋስ ጭኜ በጭነት መኪና ብሬ የመጣው ነበረ ማከፋፈለው። ከዛ ኤርትራ ጦርነት መጣ፣ ሶያም አሰራር ቆመ። ሌላ ነገር መስራት አለብኝ ብዬ ዘይት ብቻ ላይ አትኩሬ ዘይት ላምጣ አልኩኝ። ያኔም እንደዚያ የዘይት በፓልም ዘይት በብዛት አልተለመደም ነበር። አንድ ሮዛ የሚባል ብራንድ አምጥቼ እሱም ብቻ ፕሮሞት አድርገን በሰፊው መስራት ጀመር። የዘይት ስራው ነው ብዙ አገር ውስጥ እንድታወቅ ያደረገኝ። ከሼክ መሀመድ ጋር ተዋወቅኩ በዛ አጋጣሚ ስለ ዘይት ስራ እንድንነጋገር ጠርተውኝ ያለውን ነገር አስረድቻቸው በጋራ ሆራይዘን ፕላንቴሽንን እንድናቋቁምና ትልቅ ስራ እንድሰራ ወደ ማምረቻ እንድገባ በጣም ገፋፉኝ፣ አበረታቱኝ፣ አገዙኝ። ከዛ ከሳቸው ጋር ሆራይዘን ፕላንቴሽንን ጀመርን። ሆራይዘን ፕላንቴሽን ላይ መጣናቸው ስኬቶች እሳቸውን በጣም ስላስደሰታቸው ይዘረፉ የነበሩ ችግር ላይ የነበሩ የሚድሮክ ድርጅቶችን እየተረከብኩ እንዳስተዳድር ተደረገ። ከዛ ደግሞ አሁን እሳቸው ኢትዮጵያ መምጣት ካልቻሉ በኋላ የሚድሮክ ቴክኖሎጂ ግሩፕ ሙሉ ለሙሉ ከስሮ ሊዘጋ ሲል፣ ሚድሮክ ኢትዮጵያም እንዲሁ በዘረፋ ወድሞ ሊዘጋ ሲል፣ ከዛ ሞሃም እንዲሁ ሲል እነዚህ ድርጅቶች ሁሉ እየመጡ በአሁኑ ሰዓት ስድስት ክላስተር ውስጥ ያሉ አርባ አምስት የተለያዩ ድርጅቶች ወደ ሰባ አራት ሺህ በላይ ሰራተኞች እንዳስተዳድር ተደረገ። የአፍሪካ ሊደርሽፕ ኦርጋናይዜሽን በየአመቱ የአፍሪካ መሪዎችን ፐርሰን ኦፍ ዘ ይር እያለ ይሸልማል። ፕሬዚዳንቶችን፣ ሚኒስትሮችን፣ አገር ገዢዎችን የተወሰኑ የፕራይቬት ሴክተር መሪዎችንም ይሸልማል። እኔ የተሸለምኩት የስፔሻል ቢዝነስ ሊደርሽፕ ኮመንዴሽን የሚባል በፈጠር ነው። የስራ እድል ለሀገሪቱ ኢኮኖሚ የምናደርገው አስተዋጽኦ በአጠቃላይ የሀገሪቱ የምርት እድገት ላይ ምርት ላይ በምንሰራው ስራና ለማህበራዊ አገልግሎት በምናደርገው ስራ ነው። ሀያ አመት በፊት ለ12 ወንድምና እህቶች የተሰጠኝ ኃላፊነት አሁን ከዛ አልፎ ሀገር ላይ ትልቅ እንደምታ ያለው ስራ እንደ ሰራ ስላረገኝ የኔ ስኬት ያሰብኩት አይደለም፣ ተአምር ነው። ለዚህ ከፈጣሪ ቀጥሎ ሼክ መሀመድን አመሰግናለሁ። እናቴን፣ ወንድም እህቶቼን አመሰግናለሁ። የባለቤት ጥንካሬ እንዳለው በጣም አመሰግናለሁ። ቀጥለናል። አሁን ደግሞ የምናልፈው ወደ ቀጥታ የገበያ ቅኝት ይሆናል። እንግዲህ ለዛሬ የገበያ ቅኝት የመረጥ ነው የጋርመንት አካባቢ ነው። ወደዛ አካባቢ እናቀናለን። እንግዲህ በስፍራው ደግሞ ኤዶም አማረ ትገኛለች። ተጨማሪ መረጃዎችን እንዲሁም ደግሞ በስፍራው ያለውን ድባብ ልታስቃኘን። እንዴት አድረሻል ኤዶም? እንደው በስፍራው ያለው አጠቃላይ የግብይት ድባብ ምን ይመስላል? የምርቶች አቅርቦት እንዲሁም ዋጋቸውን አካተሽ እስቲ ያለውን ሁኔታ ብታስቃኘን። እንደምን አድረሻል ብሩክታዊት። እንግዲህ ቀደም ሲል አንቺም እንዳልሽው በማለዳው የተገኘሁት በላፍቶ የአትክልትና ፍራፍሬ የመሸጫ ማዕከል ውስጥ ነው። በዚህ ቦታ ላይ እንደ ወትሮው፣ እንደሌላው ጊዜ ደማቅ የሚባል ግብይት አለ። ነጋዴዎችም ሸማቾችም የሚፈልጉትን አይነት እቃዎች እንዲሁ በጅምላ በችርቻሮ ገዝተው ሲወጡ ተመልክተናል። የተገኘሁት እዚህ በማለዳው ነው። እንግዲህ ዞር ዞር ብዬ ያለው የገበያ ሁኔታ ምን ይመስላል፣ ዋጋስ ጨመረ ወይ ቀነሰ ወይስ እስካሁን ድረስ ቅኝት ሳደርግ ቆይቻለሁ። በዚህም በዚህ በላፍቶ የአትክልትና ፍራፍሬ ግብይት ስፍራ ላይ ሽንኩርት ከ50 ብር ጀምሮ እንደ አይነቱ እንደ ሀገሩ እስከ 55 ብር ድረስ እየተሸጠ ነው የሚገኘው። ቲማቲም ከ45 ብር ጀምሮ እስከ 50 ብር እንደዚሁ ከዚሁም ድንች ከ25 ብር ጀምሮ እንደ አይነቱ እንደ ሀገሩ እስከ 30 ብር ድረስ እየተሸጠ ይገኛል። ቃሪያ ከ150 ብር ጀምሮ እንዲሁ እንደ አይነቱ ነው እየተሸጠ የሚገኘው። ሌላው እዚህ ቦታ ላይ ካሮት ከ35 ብር እስከ 40 ብር እንደ ጥራቱ እንዲሁ እየተሸጠ ይገኛል። ነጭ ሽንኩርት 300 ብር፣ ጥቅል ጎመን እንዲሁ በኪሎ 35 ብር እየተሸጠ ነው የሚገኘው እዚህ ቦታ ላይ እንግዲህ የሀበሻ ጎመን የምንለው እንደዚሁም ቆስጣ እንደ ፍላጎታችን ከ20 ብር ጀምሮ በእስር ይሸጣል ማለት ነው። ሌላው እዚህ ቦታ ላይ በስፋት ግብይት የሚከናወነው የፍራፍሬ ነው። በዚህም አቮካዶ ከ80 ብር እስከ 100 ብር ድረስ እየተሸጠ የሚገኘው ፓፓያ በኪሎ 90 ብር፣ እንደዚሁም ብርቱካን በኪሎ ሁለት መቶ ሃምሳ ብር እየተሸጠ ይገኛል። እንግዲህ በቅኝቴ ነጋዴዎችን ለማነጋገር ሞክሬ ነበረ። ከሰሞኑን በቲማቲም እና በድንች ላይ መጠነኛ የሚባል ጭማሪ እንደታየ ነግረውኛል። ነገር ግን አቅርቦት ላይ ምንም አይነት ችግርን አልተመለከትኩ ነገር ግን ብሩክታዊት እንግዲህ ውስጥ በነበረኝ ቆይታ ላይ የተመለከትኩት አንድ ችግር እንደሚታወቀው በትናንትና ዕለት በተወሰኑ አካባቢዎች ላይ ዝናብ እንደዘነበ ይታወቃል እና በዚህ በአትክልትና ፍራፍሬ መሸጫ ቦታው ላይ እንግዲህ በጣም አስቸጋሪ የሚባል ጭቃ አለ። እዚህ ቦታ ላይ ሰዎች ትልልቅ እቃዎችን ተሸክመው ይንቀሳቀሳሉ። ያንን በሚያደርጉበት ሰዓት እንግዲህ ለመራመድ ሲቸገሩ ተመልክቻለሁ። በዚህም ነጋዴዎችንም ማነጋገር ያለው በክረምት ወቅቶች ላይ እና እንዲህ አይነት ዝናብ በሚዘንብበት ጊዜ ቦታው ላይ ለመንቀሳቀስ በጣም አስቸጋሪ እንደሆነ ነግረውኛል። ይህ ደግሞ የሆነው ቦታው ላይ በጣም ብዙ ግብይት የሚከናወንበት እግር የሚበዛበት ቦታ ስለሆነ በጣም አስቸጋሪ የሚባል ጭቃን ተመልክተናል። እንግዲህ እኛም ውስጥ ሆነን ለመቅረጽ እስከምንቸገር ድረስ ነው ጭቃው አስቸጋሪነቱ። እንግዲህ ሌላም የመሰረተ ልማት ችግር እንዳለባቸው የሚያነጋገርኳቸው ነጋዴዎች ነግረውኛል። በተረፈ ግን ያለው የግብይት ሁኔታ በጣም ደማቅ የሚባል እና ደስ የሚል ነው። ጊዜ ያለኝ ቆይታ ይሄንን ይመስላል። ዶክተር ኤዶም ስላደረሽን መረጃ እጅግ እናመሰግናለን። መሰግናለን መልካም ቀን ይሁንልሽ። ተመልካቾች አሁን ደግሞ የምናልፈው ወደ ግብይት መረጃዎች ይሆናል። በአዲስ አበባና በሌሎች ከተሞች ያሉ የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘብ ተመን እንዲሁም ደግሞ የተለያዩ የግብርና ምርቶች ያለውን የወቅታዊ የግብይት መረጃዎች ተከታትለን እንመለስ። ተመልካቾቻችን የአዲስ ቀን የጠዋት ገበያ መረጃዎች እነዚህ ነበሩ። አብራችሁም ስለነበራችሁ እናመሰግናለን። መልካም ቆይታ ይሆንላችሁ። መቅደላዊትና ሀብታሙ ወደ እናንተ ለመልሳቸው። እናመሰግናለን። መልካም ቆይታ